የሰው ልጅ መመዘን ያለብን ባለው ዱኒያ ሳይሆን ባለው እውቅና ሳይሆን የሰው ልጅ መመዘን ያለብን በውስጣዊ ማንነቱ ላይ ነው ማለት ነው። ነብዩ አሰለላሁ የሚወዱትን ልጃቸውን አሉ ለሚባሉ ለቁረይሽ ባላባቶች መስጠት ይችሉ ነበር። ነቢ አሰለላሁ ዐለይሂ ወሰለም መዳን ይችሉ ነበር፣ ነገር ግን ለዓሊ ኢብኑ አቢ ጧሊብ የሰጡት። ነቢ አሰለላሁ ብዙ ጊዜ ልጆቻችንን በምንደርግበት ሰዓት ላይ በሰዎች ላይ መስፈርት የምናደርገው ባረከላሁ ፊቁም ምን አለው የሚል

አላህ ዘን ተወዳጅ ኸሊሉራህማን አላህ ስብሃነወተዓላ እሳቸውን አክብሮ አንድ ቦታ ላይ በስማቸው አልጠራቸውም። ያ አዩሃ ነቢዩ፣ ያ አዩሃ ረሱሉ፣ ያ አዩሃ ሙደሲር፣ ያ አዩሃ ሙዘሚል እያለ በዚህ ልክ አክብሮ የጠራቸው ታላቁ ነቢይ፣ የነቢያች ሁሉ መደምደሚያ ይሆኑ እዚሁ ዱንያ ላይ ያሉ ጀነትን ያዩ፣ እዚሁ ዱንያ ላይ ያሉ ጀሃነምን ያዩ፣ እዚሁ ዱንያ ላይ በሩሐቸው በአካላቸው ወደ ሰማ አዱኒያ አልፈው እያንዳንዱ ሰማይ አንኳኩተው ሰባት ሰማያት አቆራርጠው ወጥተው ሲትረጠን ሙንጫሃ ደርሰው ሀደርሰው አላህ ትልልቅ አጃኢብ ያሳያቸው ታላቁ ነቢ አለይሂ ሰላቱ ወሰላም የሳቸው ልጅ እሚዳረው ለማለው ቤት ውስጥ እሚነጠፍ ምንጣፍ ለሌለው ድሃ ለሆነ ለአሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ቤት ውስጥ የሰራተኛ ኻዳሚ ለሌለው ለአሊ ኢብኑ አቢ ጣሊብ

ቅር ተባ ተባብለን ነበር እጭ ባልና ሚስት ቤት ውስጥ ይጋጫሉ። የተለያየ አይነት ነገር ና ትንሽ ተገጫጭተን ነበር ና ፈለም የቂል ይለያል። እኔ ዘንድ ቀይሉላ አላረፈም፣ እኔ ዘንድ አላረፈም። የቀን እንቅልፍ ረፍት ማለት ነው። ቤት አልመጣም ማለቻቸው ነቢዩ ለ ስላት ወሰላም ዓልይን የሚፈልግን አካል ይ ላኩና ተገኘ ተነግራቸው፣ መስጂድ ውስጥ ተኝቷል ተባሉ። ነቢዩ ለ ስላት ወሰላም ሄዱ መስጂድ ውስጥ ሲያዩት ልብሳቸው ከላያቸው ከትከሻቸው ላይ ወድቆ የተኙበት አንደኛው ጎን ናቸው አፈር ነክቶት ነበረ አቧራ ነክቶት ነበረ ከዛ ነቢዩ ዐለይሂ ሰላቱ ወሰላም ሲቀሰቀሱት መጣ ወደሳቸው ሲመጣ አቧራ ነበር አቧራውን አራገፉለትና ነቢዩ ዐለይሂ ሰላቱ ወሰላም አቡ ቱራብ አሉት የአፈር ወይም የአቧራ አባት አሉት ነቢዩ ዐለይሂ ሰላቱ ወሰላም አሊይ ብኑ አቢ ጣሊብ ከዛን ጊዜ ጀምሮ አቡቱራብ የሚለው ኩንያ ደስ ይላቸው ነበር። ምክንያቱም ነቢዩ ዐለይሂ ሰላቱ ወሰላም የሰጡት ስለሆነ ማለት ነው። ምንም እንኳን አቡልሐሰን በሚለውም የታወቁ አቡ ቱራበም የርሳቸው ኩንያ ነበር። ታዲያ ምን አደረጉት? ዛሬ እንደ እኛ አንዳንዶቻችን ማለት ነው ምንድን ነው የምናደርገው? አንተ የእኔን ልጅ ትተር፣ አንተ በእኔ ልጅ ላይ እኔ የአላህ መልእክተኛ ሆኜ አላሉትም ነቢዩ ዐለይሂ ሰላቱ ወሰላም። ቀጥታ ይዘውት መጡም ቤት አስገቡትና ዞር ነው ያሉት ነ ላ ምንም እንኳን እንወዳድ ልጃችን ብትሆንም ምንም እንኳን ሰዎች ዘንድ ክብር ያለን ብንሆነ በሰዎች መካከል በትዳር መካከል ጣልቃ መግባት እንደሌለብን ከዚህ ከነብዩ ዓይሳ ሰላምና ከዐሊ ታሪክ የምንማረው ትልቁም ነገር አለ ማለት ነው። አሻሂ ነብዩ አለይሂ ሰላቱ ወሰላም በጣም ይወዱት ነበር፣ በጣም ያከብሩት ነበር። ከዕለታት አንድ ቀን ነብዩ አለይሂ ሰላቱ ወሰለም የተለያዩ ጀይሾችን አዋቀሙና ሰራውቶችን አሊ ኢብኑ አቢ ጣሊብን የጦር መሪ አድርገው ላኩት። የጦር መሪ አድርገው ከላኩት በኋላ አሊይ ብን አቢጣሊብ እዛ ጦር ሜዳ ላይ ባደረጋቸው ነገር የማረካቸው ነበሩ ማለት ነው። ያኔ ከተማረኩት ምርኮኛዎች ውስጥ ጃሪያ ይዘው ነበረ ማለት ነው። ከዛ በኋላ እንዴት ይሄን ያደርጋል ብለው እርስ በርስ መነጋገር ጀመሩ። አራት እሱ አባዎች ገንጠላሉና በዚህ ጉዳይ ላይ ማውራት ጀመሩ። ስንመለስ ለነቢዩ ሶለላሁ ዐለይሂ ወሰለም የነበረውን ነገር ባጠቃላይ እናጫወታቸዋለን አሉ። ከዛ ከመለሱ በኋላ የነበረውን ክስተት ያጫውታሉ። ይሄ አደታቸው ነውና ለነብዩ አለይሂ ሰላቱ ወሰላም አንደኛው ተነሳ። አንደኛ ከተነጋገሩ ካራቶቹ ማለት ነው አሊ እኮ እንደዚህ እንደዚህ አደረጉ። ያኛው ሁለተኛውም ተነሳና እንዲ እንዲህ አለ። እሳቸው ፊታቸውን አዞሩ። ለዚህ ነው ሶስተኛውም ተነስቶ እንደዚህ እንደዚህ ብሎ ተናገረ። አራተኛውም ተነስቶ ሲናገር ነቢዩ አለይሂ ሰላቱ ወሰላም አይዱ ምንኒ ወአና ማአሁ አሊ